ሙት የሆነ ወንጌል እያገለገልክ ይሰማኛል ብትል አይሰማም። እንደፈለክ ተነካክተ አይወሰድም። አ ድል የሚነሱ ያልተነካኩ ናቸው። አብያተ ክርስቲያን ውስጥ ታውቃላችሁ፣ የሚገኙ ድልነሺዎች ምን ይሆናሉ? ከህይወት ዛፍ ይበላሉ። ስለዚህ ጥቂቶችን ምን ይላል? ጥቂቶች ሁለት አይነት ሰዎች ነበሩ እንግዲህ ህይወት ያላቸው የነቁ በቀድሞ ህይወታቸው ሳይሆን በአሁኑ ህይወታቸው የሚመኩ ነበሩ። እነዛ ያልነቁ ያልሰሙ ነበሩ። እነዛ እንሳ ግቡ ሲባል፣ ግን ሁለተኛዎቹ ጥቂቶች ምን ነበር? የነቁ ነጩ ልብስ የለበሱ ምን ይላል እዚህ ጋር፣ ነገር ግን ልብሳቸውን ያላረከሱ በሰርደስ ጥቂት ሰዎች ከአንተ ጋር አሉ የተገባቸው ስለሆነ ነጭ ልብስ ለብሶ ከእኔ ጋር ይሄዳሉ ከማን ጋር ከክርስቶስ ጋራ ድል የነሳው እንዲሁ በነጩ ልብስ ይጎናጸፋል ስሙንም ከህይወት መጽሐፍ ምን አላረግም ምን አላረግም አልደመስስም ምን ያደረጉ የጠበቁ ቃሉን የጠበቁ ሙት ያልሆነ የወንጌል አገልግሎት ያገለገሉ ፍጹም የሆነ አገልግሎት ያገለገሉ፣ በቀድሞ ዝናቸው ሳይሆን በአሁኑ ኑሯቸው ስማቸው ከህይወት መጽሐፍ አይደመሰስም። በአባቴና በመላእክቱ ፊት እመሰክርለታለሁ። አንድን ሴት አገባለው ብለህ ከፈለግክ አርክሰህ እየተውክ ሌላን እያስክ እንደፈለክ እየዘሞትክ እንደፈለክ እየሰሰንክ እንደፈለክ እያጭበረበርክ እውነት አይወሰድም እያልክ ህይወትን የምትቀልድ ይሄው ቃሉ ይላል። እነዚህ በንጽህና ህይወታቸውን የጠበቁ ሕይወታቸውን በንጽህና የጠበቁ ያረከሱ የተገባላቸው ስለሆነ ነጭ ልብስ ለብሶ ለምን ስላረከሱ። እነዚህ የተገባላቸው ነጭ ልብስ ለብሰው ከእኔ ጋር ይሄዳሉ። ድል የነሳው እንዲሁም በነጩ ልብስ ይጎናጸፋል፣ ስሙም ከህይወት መጽሐፍ አይደመሰስም። እንዴት? ምን አይነት ሰዎች ናቸው እነዚህ ሰዎች? ምን አይነት ሰዎች ናቸው እነዚህ ሰዎች? ህይወት ያላቸው ጥቂት ነበሩ በሰርዴስ ቤተክርስቲያን። ምን የሆኑ ከውጭ ስታዩ ህይወት ያላቸው የሚተጉ በመንፈሳዊ ህይወታቸው እግዚአብሔርን ያከበሩ ነበሩ። ስሜት የሚቀሰቅስ አምልኮ ላይ የማይቀላቀሉ ከሐሳቡ ጋር የሚኖሩ ፍቃዱን የሚጠብቁ ጥቂት ሰዎች በሰርዴስ ቤተ ክርስቲያን ውስጥ ያሉ ምንም ጊዜ ልብሳቸውን ያላረከሱ ናቸው። እነዚህ እንዴት ነው ልብሳቸውን ያላረከሱ ሲባል እነዚህ ሐዋርያትና ሌሎች ብዙዎች የአዲስ ኪዳን ሰዎች እንዳደረጉ ሐዋርያቶች ልብሳቸውን እንደጠበቁ የአዲስ ኪዳን ሰዎች በንጽህና ህይወት፣ በንጽህና አገልግሎት እንዳገለገሉ ወንጌሉ ሙት ያልሆነ ወንጌል ህይወት ያለበት አካሄድ እንደሄዱ የሄዱ የአዲስ ኪዳን ትምህርትን የጠበቁ በቲትናና በንጽህና በመኖር ሙሉ በሙሉ ራሳቸው ለክርስቶስ የሰጡ ነበሩ። እነዚህ ትሩፋን ነበሩ፣ አልታጡም። እነዚህ ትሩፋን ነበሩ። ምን ይላል ሁለተኛ ቆሮንቶስ ላይ አንድ ቃል አለ። እሱን አነብ እፈልጋለሁ። ሁለተኛ ቆሮንቶስ ምዕራፍ 11 ላይ ቁጥር 3 ላይ እንደዚህ የሚል ቃል አለ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ እንደዚህ ይላል። በጣም የሚገርማኝ ነገር፣ ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚገኝ ቅንነትና ንጽህና ምናልባት እንዳይለውጥ ብዬ እፈራለሁ። ጳውሎስ እዚህ ጋር ለቆሮንቶስ ሰዎች ይሄ የተሰጠው መመሪያ ምንድን ነው? ምናልባት ነገር ግን እባቡ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚገኝ ቅንነትና ንጽህና ምናልባት እንዳይለውጥ ብዬ እፈራለሁ። እነዚህ ሰዎች ጥቂቶቹ ልብሳቸውን በንጽህና የጠበቁት አዋርያቶች የአዲስ ኪዳን ሰዎች እንደጠበቁ ይሄ የስህተት አስተምሮ አይምሮ የተበላሸ የእባቡ የተንኮሉን አካሄድ ንጽህና ያልጎደለ ህይወት በመኖር የጸኑ ነበሩ። እዚህ ጋ ግን እንዳይበላሽ ብዬ ጳውሎስ እፈራለሁ ይላል። ወገኖቼ ዛሬ የማይሆኑ አስተምሮች የብዙ ሰዎችን ህይወት እያበላሸ ነው ያለው። የብዙ ሰዎችን ህይወት እያበላሸ ነው ያለው። ድነት ኢየሱስ ሰርቶ የጨረሰበት እኛ ስራ አይጠይቅም። ድነት በስራ ይገኛል ይላል ተብሎ ቢያ የተነገረው ነገር በድነት አቅጣጫ ለ በተሰበከው በአስተምሮ አቅጣጫ ለ በተነገረው ቃል ዛሬ ብዙዎች ምላሽ ለመስጠት አይ ምንም አያስፈልግም አንድ የተሰርቷል እና የተሰራው ስራ ላይ ያ ስራውን አቅልለን እንገባለን እንወርሳለን እንደፈለገ እንኖር የሚሉ ሰዎችን እናያለን። ይሄ አካሄድን የሚቃወሙ ሰዎች አስተምሮን የሚቃወሙ ሰዎች ለብ ያለ ህይወት ስላሉ ነው። ብዙ ጊዜ ለብ ያለ ህይወት ያላቸው ሙት የሆነ ህይወት ያላቸው የጽድቅ መንገድ ሲነገር ያማቸዋል። በራሳቸው ሀሳብ በራሳቸው እቅድ ኢየሱስ አዎ ጨርሷል። የጨረሰልን መንገድ ግን የምንኖረው ህይወት ግን ያንን ቆሻሻ አኗኗር አይደለም፣ የጸዳ ይላል፣ ነጭ ልብስ ከተማይቱ መዝገብ ላይ ስሙ የተጻፈው ሰው የከተማው ህግ ካልጠበቀ ከመዝገብ ላይ ስሙን ሲሰረስ እንደሚሰረስ ሰርደስ ላለች ቤተ ክርስቲያን ያንን ምሳሌ ተጠቅሞ ነው ኢየሱስ ሲናገረ ነበረው። ስማቸውን ከህይወት መጽሐፍ አልደመስስም፣ በመላእክቱና በአባቴና በመላእክቱ ፊት ይመሰክራለሁ። እንዴት አልካዱም፣ በንጽህና ህይወታቸውን ጠብቋል። ከዓለም ቆሻሻ ጠብቋል። በንጽህና ኖሯል። አልተነካኩም። ለተንኮሉ ለእባቡ ትምህርትና አስተምሮ አልተገዙም፣ አልሳሰኑም። በብልሹ ስነ ምግባር ውስጥ አልተዋጡም። በንጽህና ልብሳቸው ምን አርጓል? ጠብቋል። በንጽህና ህይወታችሁን መጠበቅ ሲገባ ተከታይ ለማፍራት ዛሬ እውነት ቃል ስለተሰበቀ ተበሳጭታችሁ መልስ እየሰጣችሁ ምታጣሙ ቆም ብላችሁ ቃሉ አይሻርም። ስለዚህ ስሙን አልደመስስም። እነዚህ ጥቂት ሰዎች እርደስ ላይ ያሉ ሰዎችን ጥቂት ሰዎች ስማቸውን አልደመስስም። ምን ማለቱ ነው? በግልጽ አልደመስስም። አዲስ ልደት ያገኙ ማንም ሰው አዲስ ልደት ያገኘ ጌታን ያወቀ ማንኛውም ሰው ማንኛውም ሰው ከጊዜ በኋላ በእምነቱ ጸንቶ ለመቆምና በአሸናፊነት ለመቀጠል ፈቃደኛ ባይሆን ስሙ ከሕይወት መጽሐፍ ምን ይሆናል? ይደመሰሳል። ከምን ከሕይወት መጽሐፍ ራእይ ምዕራፍ ሁለት ቁጥር ሰባት ለ እናንብብ ቃሉ ነው ያስማማን ከዚ ይህን ቃል አጣሞ የሚሰብክ መጽሐፍ ቅዱስ ቃሉን የሚቀንስ የሚጨምር ፍርድ አለበት ይላል አንጨምርም አንቀንስም ምን ይላል ራእይ ምዕራፍ ሁለት ቁጥር ሰባት ለ እንደዚህ ይላል እንደዚህ ይላል መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ። ድል ለነሳ በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጧለሁ። አያችሁ? ምን ላረገ? ድል ለነሳ ድል ለነሳ እነዚህ ቤተ ክርስቲያን ሕይወታቸውን የጠበቁ በተለያየ አቅጣጫ ድል ለነሳ ድል ነሺዋ ቤተ ክርስቲያን ምን ትሆና? በክርስቶስ በማመኗ ከእግዚአብሔር የተቀበለችው ጸጋ አዲስ ልደት ያገኘችበትን ኃጢአትን፣ ዓለምን፣ ሴጣንን ዘውትር ድል በማድረጓ ድል በማድረጓ ምንን ኃጢአትን፣ ዓለምን፣ ሴጣንን ድል በማድረጓ ድል ለነሳቸው ነው የሚሰጠው ምንን ነው ኃጢአትን፣ ዓለምን፣ ሴጣንን ድል ካደረገች ምንድን ነው? ድል ነሺዋ ቤተክርስቲያን በከባድ ተቃውሞ አመፅ የተከበበች ብትሆንም እንኳን በዓለም ላይ የሚታየው ክርስቶስን ማዕከል ያላደረጉ የሚደረጉ ማንኛውም ነገር ከእግዚአብሔር እውነት የራቀው ነገር ሳትቀበር የጸናች ድል ትነሳለች። እንደፈለክ ተነካክተ አይወሰድም። ድል የሚነሱ ያልተነካኩ ናቸው። ስለዚህ ታማኝ የሆኑ እስከ መጨረሻ የጸኑ እነዛ ድል ይነሳለሁ። በጊዜ አብያተ ክርስቲያን ውስጥ ታቃላቸው የሚገኙ ድልነሺዎች ምን ይሆናሉ? ከህይወት ዛፍ ይበላሉ። የተዘጋጀላቸው የህይወት ዛፍ አለ የተዘጋጀ ከዛ ይበላሉ። አይጎሉም። የተዘጋጀላቸው ወደዛ ይገባሉ። ምን ያሉ ዓለምን ሰይጣንን፣ ስራዋን፣ አካሄዷን፣ ክፋቷን ድል የነሱ ተቃውሞም ጸንቶ በተቃውሞ ላይ ጽድቅ እውነትን በማገልገላቸው ጽድቅን እውነትን በመስበካቸው ተቃውሞ ብደርስ ያንን ተጽዕኖ ፈጥሮ ለእውነት ቃል የጸኑ እነዛ ድል ይነሳሉ። በአሕዛብ ላይ ስልጣን ያገኛሉ ከክርስቶስ ጋር ስማቸው በአባቱና በመላእክቱ ፊት ምን ያደርግላቸዋል? ይመሰክርላቸዋል። ከሕይወት መጽሐፍም አይደመሰሱም። በቤተ መቅደስ ውስጥ ከእግዚአብሔር ጋር ይኖራሉ። የእግዚአብሔር ስም፣ የክርስቶስ ስም፣ የአዲሱ የኢየሩሳሌም ቤተ ክርስቲያን ስም በእነሱ ላይ ይጻፋል። ይጸናሉ፣ ከክርስቶስ ጋር አብሮ። እነዚህ ድል የነሱት። ስለዚህ ወገኖቼ አንድ እውነት ልነግራችሁ ፈልጋለሁ። ክፋትን፣ አመፅን፣ አካሄዶችን ሳንኬድ ይኸው በአባቴና በመላኩ ፊት ይመሰክራለሁ። ምን ሊያደርግ ስሙን የጠበቁ ከክፋት ከቆሻሻ ነገር ራሳቸውን ያጸዱ ሙት፣ ፍጹም ያልሆነ ሙት የሆነ ወንጌል እያገለገልክ ይሰማኛል ብትል አአ አይሰማም። ተቃላችሁ። ስሜት የሚቀሰቅሱ አምልኮ ስርዓት ሊኖራት ይችላል ሊኖራችሁ ይችላል ብዙ ተከታይ ሊኖር ይችላል ብዙ ተከታዮችን ልታፈሩ ትችላላችሁ። የጽድቅ ህይወት ከሌለ ኃይል የሌለ አካሄድ፣ ኃይል የሌለ አምልኮ ክርስቶስ የማይታይበት አካሄዶችን አይቀበልም። ስለዚህ ራሳችሁን አትሸውዱ። ለዚህ ነው ጳውሎስ በተንኮሉ እባብ ሔዋንን እንዳሳታት ለክርስቶስ ከሚገኝ ንጹሕና ቅዱስ ከሆነ ሐሳባችሁ ተበላሽቶ እንዳይገኝ ብዬ እፈራለሁ። ዛሬ በንጹህ ያልሆነ አስተምሮ ንጹህ ያልሆኑ ሐሳቦችን የእባቡን የተንኮሉን ሐሳብ በትውልድ ላይ እየረጫችሁ አንዴ የዳንከው ድነት አይወሰድም እያላችሁ ኑሮ ትውልድ እንዳይኖር የትውልድን ህይወት የምትገሉ ቆም ብላችሁ ንስሐ ግቡ። እራሳችሁ ብቻ አይደለም እየጠፋችሁ ያላችሁ፣ ተከታዩን ጭምር ነው እያጠፋችሁ ያላችሁት። ይኸው ስማቸው የማይደመሰስ የማይደመሰሰው፣ ምን በንጽህና ህይወታቸውን የጠበቁ በአባቴና በመላእክቱ ፊት እመሰክርለታለሁ ነው ያለው። በድሮ ስና በድሮ ታላቅነት ቃል ስላወቅክ ብዙ መዝገበ ቃላትን እያነበብክ ብዙ ቴዎሎጂ ላይ በጣም ምንጥቀ ቴዎሎጂ መማር ጥሩ ነው። ቴዎሎጂ መማርን ልትተችና ትክክለኛ ያልሆነ ህይወት ልትኖር ከሆነ እውነት ቃል የሚሰብኩትን በተለያየ አቅጣጫ ለመናገር ከሆነ ቆም ብለ ራስን ፈትሽ ወገኖች። እባቡ በተንኮሉ ሔዋንን እንዳሳታት ስተን እንዳንገኝ ከእውነተኛ አስተምሮ ስተን እንዳንገኝ። ስለዚህ አንድ እውነት ነግራችኋለሁ። ጥቂት ሰዎች በሰርደት ያሉት እግዚአብሔር በግልጽ እንደተናገረው ምን አዲስ ልደት ያገኙ ማንኛውም ሰው ከዚህ በእምነት የጸኑ የቆሙ በአሸናፊነት ህይወት የቀጠሉ ከመጽሐፍ ቅዱስ ከመንግስተ ሰማይ መጽሐፍ ቅዱስ ስማቸው ምን አይሆንም? አይደመሰስም። በመጨረሻስ ምን ይላል ቃሉ? ምን ብሎ ይናገራል? በጣም የሚገርም ነገር ምን ይላል? በአሸናፊነት ለመቀጠል ስሙ ከህይወት መጽሐፍ ይደመሰሳል። በአሸናፊነት ያልቀጠሉት ይደመሰሳሉ። በአሸናፊነት ያልቀጠሉ ድል ያልነሱ ከዓለም ጋር የተቀላቀሉ እነሱት ከህይወት መጽሐፍ ምን ይሆናሉ? ይደመሰሳሉ። መጽሐፉ ነው የሚለው። ሄዶ አንብቡ፣ አንብቡ። እኔ አይደለው የሚለው። የአንድ ሰው ህይወት ከመጽሐፍ ከህይወት መጽሐፍ ተደመሰሰ ማለት የዘላለምን ህይወት አጣ ማለት ነው። አንድ ሰው ከህይወት መጽሐፍ ተደመሰሰ ማለት የዘላለምን ህይወት አጣ ማለት ነው። ራዕይ ምዕራፍ ሁለት ቁጥር ሰባት ሄዳችሁ ከአስር እስከ አስራ አንድ ያለው አንብቡ። በመጨረሻው ተፈርዶበታል ማለት ነው፣ ወደ እሳት ተጣለ ማለት ነው። ራዕይ ምዕራፍ ሀያ ቁጥር አስራ አምስት ላይ ሄዳችሁ አንብቡ። ይህን ይናገራል። ራእይ ምዕራፍ ሀያ ቁጥር አስራ አምስት ላይ ምን ይላል ምን ይላል? በሕይወት መጽሐፍ ተጽፎ ያልተገኘ ማንኛውም በሕይወት በእሳት ባህር ውስጥ ይጣላል። በሕይወት መጽሐፍ ተጽፎ ያልተገኘ ማንም ቢሆን በእሳት ባህር ውስጥ ምን ይሆናል? ይጣላል ይላል። ስለዚህ ይህንን መጽሐፍ ቅዱስ የሚናገረውን ሀሳብ እውነትን አታ እንግዲህ፣ መንፈስ ለአብያተ ቤተ ክርስቲያን የሚናገረውን ጆሮ ያለው ይስማ ይላል። መስማት ራስን ከሕይወት መጽሐፍ እንዳንደመሰስ ከፈለግን ሕይወታችን ማስተካከል አለብን። በምን በንጽህና ከዓለም ቆሻሻ መጠበቅ አለብን። ከድፈቷ መጠበቅ አለብን። ከሰሰኝነት መጠበቅ አለብን። ድል መንሳት አለብን። በመከራ ጸንተን መቃወም አለብን። ይህ መጽሐፍ ቅዱሳዊ አስተምሮን መቃወም አለብን። እውነተኛ ህይወትን ክርስቶስ የማይገኝበት አካሄዶችን መቃወም አለብን። ይህ ካልሆነ ህይወት ይቀጥላል ማለት ውሸት ነው። የተሰጠውን ተልእኮ የተሰጠውን አስተምሮ የተሰጠውን አካሄዶችን ማንቀጥል ከሆነ የእግዚአብሔር ቃል ይናገራል። ይህንን መጽሐፍ ቅዱስ እዚህ ጋር አንበቤ እንደገና ጨርሳለሁ። በአዲሱ መደበኛ ትርጉም በሰርዴስ ላለች ቤተክርስቲያን ቤተክርስቲያን መልአኩ እንዲህ ብለህ ጻፍ ሰባቱ የእግዚአብሔር መናፍስት፣ ሰባቱ ኳክብት በእጁ የያዘ እንዴ ይላል። ስራይን አውቃለሁ፣ በስም ሕያው ነህ በስም ሕያውነ ነገር ግን ሞተሃል። ስለዚህ ንቃ፣ ሊሞቱ የተቀረቡትን የቀሩትን ነገር አጽና። ስራይን በአምላክ ፊት ፍጹም ሆኖ አላገኝም። እንግዲህ የተቀበልከውና የሰማውን አስታውስ፣ ታዘዝ፣ ንሳ፣ ግባ። ባትነቃ ነቃ እንደ ሌባ እመጣባለሁ፣ በየትኛው ሰዓት እንደሚመጣ አታውቅም። ነገር ግን ልብሳቸውን ያላሳደፉ ጤቂስ ሰዎች በሰርዴስ ከአንተ ጋር አሉ። እነርሱ ነጭ ልብስ ለብሶ ከእኔ ጋር ይሄዳሉ፣ ይህ የሚገባቸው ነውና። ድ የሚነሳ እንደ እነርሱ ነጭ ለብሶ ነጭ ልብስ ይለብሳል። እኔም በአባቴና በመላእክቱ ፊት ምን አደርጋለሁ? እመሰክርለታለሁ። ስሙንም ከሕይወት መጽሐፍ አልደመስስም። መንፈስ ላቤት ቤተክርስቲያን የሚለውን ጆሮ ያለው ይስማ። አሜን። እንጸልያለን ከዚህ ውጪ ቃሉ ከሚለው ውጪ መሄድ አንችልም። በድሮ ስምና ዝና የምትታበዩ ሳትኖሩ ኖሩ፣ የእናንተ ድካም ስነካ ለምን ተነካው ብላችሁ በብዙ አቅጣጫ የምትናገሩ የእግዚአብሔርን እውነትን የምታጣምሙ ተከታይ ለማብዛት የእውነትን ቃል የምታጣምሙ መጽሐፍ ቅዱስ የእግዚአብሔርን ቃል የሚጨምርም የሚቀንስም ፍርድ አለበት ይላል። ፍርድ አለበት ይላል። ቃሉን መዛግብትን ደርድረ ስላነበብክ መጽሐፍ ቅዱስን በጣም ተምሬያለሁ ብለህ ስላነበብክ የዚህ አስተምሮ የዛ አስተምሮ እያልክ ስለተረዳ መጽሐፍ ቅዱስ እራሱን በራሱ አይሽርም፣ አይሽርም የጸኑ ዓለምን እድፈቷን፣ ክፋቷን የተቃወሙ እነዛ ነጩን ልብስ ይለብሳሉ ከሕይወት መጽሐፍ አይደመሰሱም ይላል። ያልጠበቁስ አ ፍርዳለ ይላል። ጋነም አለ ይላል፣ ይደመሰሳሉ ይላል። አንዴ ድነ የዳንከውን ድነት እንደፈለቅ፣ አጨማልቀ፣ አበላሽተ ኑር የምል መጽሐፍ ቅዱስ የለም። በተሰጠላቸው አኗኗር አለ የዳንበት እንግዲህ የዳን ሰዎች ድነናል ብለን ኢየሱስን ከዚህ ከጨለማው ከቆሻሻ አሰራር ወደ ጽድቁ ወደ ንጽሕና የመጣ ሰው በንጽሕና ሕይወቱን ይጠብቃል እንጂ እንደፈለግክ ኖረ የዛን ፍቃድ እየፈጸምክ የሕይወት መመሪያን መሻር መጽሐፍ ቅዱስ ራሱን በራሱ አይሽድም። ስለዚህ ሕይወታችን በንጽሕና መጠበቅ ግድ ይለናል። ሊያጠራ ሊመጣ ነው። ንቃ ይላል ሙት የሆነውን የወንጌል አገልግሎታችሁ ህይወት ወዳለበት ቀይሩ። የተሰጠሽን ተልኮ ቤተ ክርስቲያን ስሪ። ንቂ፣ በድሮ ዝና አታውሪ። በድሮ ህንፃ አቁመሽ፣ ትልቁን ህንፃ አቁመሽ አትታበይ። ክብሩ እንዲመለስ ንቂ፣ ከሞሽበት ንቂ፣ ተመለሺ። ዓለም አቀፍ ላይ ያለሽ ቤተ ክርስቲያን፣ በምድር ላይ የተቀመሽ ቤተ ክርስቲያን ሊያጠራ ሊመጣ ነው። ዛሬ መንቃት እንዳለብን እግዚአብሔር ይናገራል። ፍጹም ያልሆነ ሙት የሆነ የወንጌል አገልግሎታይና ፍጹም የሆነ ህይወት ያለበት ትውልድ የሚለውጥ አካሄድን ሄጂ። የዓለም ቆሻሻ ያስገበሹን ከቤቱ አውጪ። ዘረኝነት ቆሻሻ አውጪ። የመገፋፋት ቆሻሻ አውጪ። ዝናና ትምክህትን ትዕቢትን አውጪ። የዚህ የእውነት ቃል ብቻ ስፍራውን የያዝ መንቃት ይሁንልን። ጌታ ይርዳን። ጌታ ኢየሱስ አንተ ብቻዬን ጻድቅ ነህ፣ ብቻዬን ንጉስ ነህ፣ ብቻዬን አምላክ ነህ፣ ብቻዬን ቅዱስ ነህ። ይሁላችሁ አንድ ራእይ ያየሁትን ልንገራችሁ፣ በዚሁ ልጸል። ይህንን አንድ ህብረት ላይ ሳገለግልም ተናግሬያለሁ። ይሄ ሆድ አሳብጦ የሚያም በሽታ ታውቃላችሁ። በጣም ሆዳ ያበጠ ሰው አይና ሆዱ አብጧል። ብዙ አይነት ትላትል ብዙ አይነት ቆሻሻ በሆዱ ውስጥ አለ። ያ ቆሻሻ ምንድን ነው ስል እግዚአብሔር አንድ ነገር አለ፣ ህዝቤ የማይመጥን ከቃሌ ያልሆነ የተዛባ አስተምሮና የተዛቡ ቃላቶችን እነዛን እየሰሙ በቆሻሻ ህይወቱ ተሞልቷል አለ። ስለዚህ ንጹህ የሆነው ህይወት ያለበትን ያንን በመያዝ እንዲጸና ያንን ቆሻሻ እንዲያስወግድ ራሱን በንጽህና እንዲጠብቅ እንዲወገድ። ውል ያልተመጣጠነ ምግብ የበላ ነው፣ እንደዛ አይነት በሽታ የሚይዘው ልክ ደዌ እንዳሳመመ ሆድ ያበጠ ብዙ አይነት ነገር ያጨቀ የዓለምን፣ የእውነትን ብዙ የታጨቀ ማንነት እናስወግድ። መንቃት፣ ንስሓ መግባት፣ መመለስ፣ ማጥራት ልክ ኮሶ ሰው ስጠጣ ታውቃላችሁ። አጠቃለ ቆሻሻ ከህይወት ውስጥ ጽድት ብለ ውስጥ ላይ ያለው ነገር እንደሚያወጣ ይሄ በምድር ላይ ድሮ እናቶች እኛን ከሚያጠጡ ኮሶ ይልቅ አበፅን ክፋትን ጠራርጎ የማውጣት ኃይል አለው ወንጌል። ስለዚህ ንንቃ፣ ንሰን፣ በንጽሕና እንጠብቅ ልብሳችን ካልጠበቅ፣ ይፈርዳል፣ ይደመስሳል፣ ያስወግዳል። ከጠበቅንስ እንሸለማለን ይመሰክራል በማን በአባቱና በመላእክቱ ፊት ሃሌሉያ አባቶ ተባረክ በቃል የእውነት መጽናት ይሁንልን የቃሌ ሐሳብ ከኛ ጋር ይዋሄድ በእውነት ቃል እየጸናን እስከ ፍጻሜ መኖር እንድንችል እርዳን መንፈስ ቅዱስ ክርስቶስን ከፍ አድርገው አሁንም በዚህ ቃል መሰረት የሰሙት መንቃት እንድችሉ ሕይወታችንን ጌታ ሆይ በምን ላይ እየመሰረትን እንደሆነ ማየት እንድንችል እንዲትረዳን እንድታግዘንን እኔ እጸልያለሁ። ክብር ላንተ ይሁን። መንፈስ ቅዱስ ክርስቶስን ከፍ አድርገው የሚሰሙት ካሉበት ውድቀት ባነው እንዲመለሱ ጌታ ሆይ፣ ቃሉ እንዲህ ይላል ምን ነካይም ብሎ አባቶ እንዲመለሱ ለወንድና ለሴት ልጆች ለቤተ ክርስቲያን ምድር ላይ ላለች ጌታ ሆይ በኢየሱስ መንቃት እንዲሆንላት እጸልያለሁ። ከሞተችበት እንድትነቃ ከሚፈረድባት ቀድማ እንድትነቃ፣ ከሚፈረድባቸው ቀድሞ እንዲነቁ እንድትረዳቸው እጸልያለሁ። ቃሌ እውነት ነውና፣ ከቃሌ ጋር የተዋሃደ ማንነት ስጠን በኢየሱስ ስም አሜን። ተባረኩ። ጌታ አብዝቶ ይባርካችሁ። ቀጣይ ጊዜ ደግሞ እግዚአብሔር ቢረዳ በሌላ ቃል እስከምንገናኝ ድረስ የእግዚአብሔር ቸርነት እና ሰላም ከእናንተ ጋር ይሁን።